የኦሮሚያ ኮንስትራክሽን ኮርፖሬሽን እንደ ሀገር የተጀመረውን የልማት እቅዶችን ለማሳካት የሚያግዝ ነው ያለውን የአምስት ዓመት ስትራቴጂክ ፕላን እቅድ አዘጋጅቶ ወደ ስራ ገብቷል። በአምስቱ ዓመታት ውስጥ የሚተገብሯቸውን ስድስት ስትራቴጂክ ፕላኖቹን በተመለከተ ከሰራተኞቹ ጋርም ተወያይቶበታል። በውይይቱ ላይ የተሳተፉት ሰራተኞችና ባለሙያዎችም የተነደፈው ስትራቴጂ እንደ ሀገር ትርፋማ ለመሆን አስፈላጊ ነው ብለዋል። ውጤታማ የሆነ ስራ ለመስራት የግድ መነሻህና መድረሻህን ማሳያ ነገር መኖር ስላለበት ይሄ የአምስት ዓመቱ ስትራቴጂክ እቅድ እጅግ በጣም አስፈላጊ ሆኖ ነው ያገኘ ነውና፣ ይህን ነገር ውጤታማ ለማድረግ ውስጣዊ መነሳሳት አለ። ለመስራት ያቀድኩት ምንድን ነው? እዚህ መስሪያ ቤት ደግሞ ምንድን ነው ኮንትሪቡት ማድረገው? ለወደፊትስ ምንድን ነው፣ የት ነው ማደርሰው? እንደ ሀገርም እንደ ግለሰብም ስታስበው በጣም ወሳኝ ነው ማለት ነው። ኮርፖሬሽኑ ተልዕኮ አለው የተሰጠው ተልዕኮ አለው፣ ራእይ አለው። ያ ራእዩንና ተልዕኮውን ለማሳካት የግድ ሮድማፕ ያስፈልገዋል። ስትራቴጂክ ፕላን ያስፈልገዋል እና ያንን ፕላን ደግሞ በጥናት ላይ የተመሰረተ ሁሉ ተሳትፎበት ከተልእኮ አንጻር ከራእዩ አንጻር እንደዚህ እነዚህ ነገሮችን ፈጽሞ ግቡ ማሳካት አለበት የሚል ነገር ታምኖበት ነው እና ስትራቴጂክ ፕላኑን ለማሳካት ዝግጁነቱ አለ ማለት ነው። ከዚህ ቀደም እንደ ኮርፖሬሽኑ ያሉ ትላልቅ ተቋማት ትርፋማና የተሰጣቸውን ኃላፊነት አሳክቶ ከመገኘት አንጻር ብዙ ክፍተቶች ይስተዋሉ እንደነበር ያነሳው የኦሮሚያ ኮንስትራክሽን ኮርፖሬሽን ይህ አይነት ተለምዶ መቅረት አለበት ይላል። ከተለመደው አካሄድ በመውጣት የአገርን ኢኮኖሚ በሚገባ ለመደገፍ በገቢ ራስን ለመቻልና ትርፋማ ለመሆን በማሰብ ከአራት ዓመት በፊት ኮርፖሬሽን ሆኖ በመቋቋም መሰል ስትራቴጂክ ፕላኖችን በማዘጋጀት ሲሰራ መቆየቱን ያነሳል። ሲተገብር በቆየው ስትራቴጂ ስትራቴጂክ ፕላንም የተመዘገቡ ስኬቶች ቢኖሩም የበለጠ ስኬታማና ጥራት ባለው ስራ ትርፋማ ለመሆን የአምስት ዓመት ስትራቴጂክ ፕላኑ መዘጋጀቱን አስታውቋል። ስድስት የስትራቴጂክ ግቦችን አይደንቲፋይ ያደረገ ስትራቴጂ ነው ማለት ነው። የመጀመሪያው የገቢና ትርፍን በቀጣይነት እያሳደጉ የመሄድ ግብ ተቀምጧል። እንደዚሁም ደግሞ የቢዝነስ ዳይቨርሲፊኬሽን እና የባክዋርድ ኢንተግሬሽን ያልነው አይነት ይዘቶች አሉት። ኦፕሬሽናል ኤክሰለንስ የማምጣት የ ኦርጋናይዜሽኑ ደግሞ የማቹሪቲ ሌቭል የማሳደግ እንዲሁም ደግሞ ይሄንን የግንባታ ሰርቪስ ወደ ውጭ የመሸጥ ወይ ደግሞ አውት ጎይንግ ስትራቴጂ ብለን የያዝነው እንደ ትልቅ ግብ የተቀመጡ አጀንዳዎች ናቸው ማለት ነው። ጥራት ያለው ስራ በታቀደለት የጊዜ ገደብ ማጠናቀቅ የሚፈለገውን ትርፍና ስኬት ያመጣል ያለው ኮርፖሬሽኑ፣ የቴክኖሎጂ ውጤቶችን መተግበር፣ ብቁ ባለሙያ መፍጠርና የስራ ባህልን በመቀየር ከሀገር ውስጥ አልፎ በጎረቤት ሀገራት ውስጥ በመንቀሳቀስ ለመስራት ማቀዱንም ሰምተናል ለክልሉ ና ለክልሉ ህዝብና መንግስት ተጨማሪ ገቢ እንድናመጣ ነው የተቋቋም ነው። ሁለተኛው ደግሞ የገበያ እንድንፈጥር ገበያ እንድንፈጥር የስራ እድል እንድንፈጥር እንዲሁም ደግሞ የገበያ ጋፕ ማርኬት ጋፕ የዋጋ ማረጋጋት ስራ እንድንሰራ ነው የኮንስትራክሽን ኢንዱስትሪ ውስጥ። ሶስተኛው ደግሞ የቴክኖሎጂና የልቀት ማዕከል ሆነን ወደ ኢንዱስትሪ የሚደረገውን ሽግግር እንድናፋጥን፣ እንድንደግፍ ኮንትሪቢዩት እንድናደርግ ነው። ስትራቴጂክ ፕላኑ ከ2018 ዓመተ ምህረት ጀምሮ ተግባራዊ መደረግ የሚጀምር ሲሆን ለዚህም ባለሙያውን ከማብቃት ጀምሮ አስፈላጊው ዝግጅት መደረጉን ኮርፖሬሽኑ አስታውቋል።